በመስቀሉ ሼቱ ጋር ነው የሚመጣኝ፣ ጡቴ ጋር እሺ። ይሄ ምንድነው? ጡቴን ጌጤን ምናምን ነው የሚደባብሰው። ፈውሱኝ፣ ፈውሱኝ፣ አባ ፈውሱኝ፣ አባ ፈውሱኝ፣ ቂጤን፣ ጡቴን። በዱንያ ላይ እንደ ነቢዩ ሰለላሁ ዐለይሂ ወሰለም መከራ ይቀመሳል። ይለምኮላ ይቅርታኛ ሙስሊሙ ይዘተና እና እናዳምጥ። የኔ ውድ አባት እወድሃለሁ። እንኳን ለአባቶች ቀን በሰላም አደረሰ። የአባት ቀን፣ የእናት ቀን፣ የውላጅ ቀን ተብሎ እናት አባት በዓመት አንድ ቀን ብቻ እንዳላቸው ይመስል አሰላሙ አሌይኩም ወረህመቱላሂ በረካቱ ውድ ቤተሰቦች ይህ እንደምናላችሁ ሁላችሁም በያላችሁ በት ሰላማችሁ ብዙ ዚ ትበልኝ። በዛሬው ፕሮግራሚ መግቢያ ላይ እንደሰማችሁት በጣም እጅግ ያስገረመኝን ያስደነቀኝን ነገር ይዤላችሁ ቀርብ ያለሁኝ ያው መጀመሪያ የሰማችሁትን ሀሳብ ለምን አቀረብክ ብላችሁ ኮሜንት ላይ ልትጽፉሌ ትችላላችሁ። ነገር ግን ላይቭ ላይ እየቀረበ የአደባባይ ሀቅ ስለሆነ ነው እዚህ ጋ ላቀርበው የቻልኩት። ያ ነገሩ እጅግ በጣም አስጸያፊ ነገር ነው፣ ነውር ነገር ነው። ነገር ግን ያው ማህበራዊ ሚዳ ላይቭ ላይ የቀረበ ነገር ስለሆነ ድጋቤ ባቀርበው ችግር የለውም በያስቤ ነው። በተመሳሳይ ሌሎች ያስገረሙ የነገሮችን አቅርቤላችኋለሁ። ላይክ እና ሼር እያደረጋችሁ ቪዲዮውን ተከታተሉት። በቀጥታ ወደ ቪዲዮ። በዱኒያ ላይ እንደ ነቢዩ ስ ላ ለም መከራ ይቀመሳለ የለም። በህይወት እያሉ ረሱል ስ ላ ለም ስድስት ልጆቻቸውን ቀብረዋሉ። በጣም የወዷትን ሚስታቸውን ኸዲጃን ቀብረዋሉ። ስለ ኸዲጃ ተናግረው አይጠግቡም ነቢዩ እሷ እንዲናት እንዲናት ለምን ሰዎች ገንዘባቸውን ሲከለክሏቸው እእሷ ያቀረበች ሲክድቧቸው ነቢዩ ላይ እሷ ያመነች ቀድማ፣ አብሽር ብላ ነቢዩን ከጎናቸውና ያበሰረች ልጆች አላህ ስድስት ልጆች የለገሳቸው ከኸዲጃ እሷቸውም ሞቱ። በዲን ጉዳይ ደግሞ ሲከራከርላቸው የነበረ አብሽር የወንድሜልሽ ሲል የነበረ አጎታቸው እስልምናን ሳይቀበል ሄደባቸው። ነቢዩ ሐዘን እሳቸው ላይ መጥቷል። እንደ ነቢዩ መከራ የቀመሰ የለም። ሀገራቸውን ለቀው ተሰደዋሉ። ራሳቸውን ስተወድቋሉ ከድብደባ ብዛት። እንደ እሳቸው ታጋሽ ማንም የለም። ይህንንም ስለኖሩት ሰሃቦቻቸው ከነሱ ብዙ ተማሩ። አንዲት ሴት በአንድ ጦርነት ላይ አባቷን ልጇን ወንድሟን አጣች። ለሴት ልጅ ወንድም ምን እንደሆነ ያውቁ። ልጅ ባል ምን እንደሆነ ያውቁ። ሁሉም ሲመጣ ባልሽ ሞተዋል፣ እዚህ ጋር ልጅሽ ሞተዋል፣ ሁሉም መርዶ ይነግሯታል። እሳቸው እሷ ምንትል ነበር ነቢዩ ሰላ ሰለም እንዴት ናቸው ትል ነበር። ደና ናቸው፣ እስቲ ያሳዩኛለች። ልክ ነቢዩን ያሳዩት ከእርሱ በኋላ የመጣው በላ በአጠቃላይ ለኔ ቀላል ነው። እርሶ ብቻ ሰላም ሁን። ልጅ በአንዴ ሶስት ቤተሰቦች አጣ፣ ግን የነብዩ ደህንነት ያስደሰታል። ሰብርን በጣም የተላበሰች ሰብር የሚባለው ነገር ሲከሰት ነው ያዙን ልቀቁን ካሉ በኋላ ሰብር የለም ሰብር ማለት መቼ ነው ወዲያው

ታሪካቸው የፈተና ጊዜያታቸውን ስናነሳ በአጭር ጊዜ የሚያልቅ ነገር አይደለም። በጣም ረጅም ጊዜ ይወስዳል። ብዙ አውርተን አንጠግበውም እና እዚህ ጋር አጠራርጌ ያመጣሁት ወደ ራሳችን መለስ አድርገን ራሳችን በዚህ ታሪክ እንድንመዝን ፈልጌ ነውና ብዙ ጊዜ ልባችን ይሰበራል። የምንወደውን ሰው በተለያየ መልኩ እናጣለን። ጭርታ ብቸኝነት ይሰማናልና በዚህን ሰዓት እራሳችንን ከዚህ ጋር ማወዳደር ይጠበቅብናል። እነሱ የደረሰባቸው ፈተና ምን ነበር? እኛ የደረሰብን ፈተና ምን ነበር? የሚለውን አወዳድረን አነጻጽረን ሶብር ማድረግ እንዳለብንና ለልባችን መድኃኒት መጠገኛ ሊሆነን ይገባል የሚለውን ለማለት ነው። ከዚህ ቀጥዬ እጅግ በጣም ያስደነቀኝና ያዝናናኝ አንድ ነገር አለ። እሱን ነገር ልጋብዛችሁ ለሁላችንም ማስተማሪ ነው። በጣም ትልቅ ትምህርት አለው ከማዝናናቱም በተጨማሪ እሱን እንምከታተል። ማበል ነው ማበል ነው ፍቅሯስ ቅርተኛ ሙስሊሙ ይዘሰና እናዳምጥ እዚህ ጋር ይሄንን ቪዲዮ ያቀረብኩት ከአሁን በፊት በሰራው ቪዲዮ ሙዚቃ ሀላል ነው ይቻላል ብላ ስትከራከር የነበረች አንድ ሙስሊም ሴት ነበረች። ከዛች ጋር ምን አይነት ሰማይና መሬት የሆነ ልዩነት እንዳለው እንድታወዳደሩ ፈልጌ ነው። እጅግ በጣም አስተማሪ ነው። ሀ ሀቅ ነው የተናገረችው። እሷ ማህበራዊ ሚዲያ ላይ ወጣም በምስል መቅረቧን ባልደግፈውም፣ ትምህርቱ ግን እጅግ በጣም ወሳኝ ነገር ነው። ለካ ከወንዶችም ጥሮች አሉ ብዬ እንዳስብ ያደረከኝ አንድ ቀን ሳት መታሳት ገለምጥ ያሳደከኝ እኔ ውድ አባ ምናልባት እወድሃለሁ እንኳን ለአባቶች ቀን በሰላም አደረሰ ሺህ ዓመት ኑርልኝ አባታቸውን የምትወዱ እስኪ ኮሜንት ላይ ፍቅራችሁን ግለጹላቸው እንደምትወደኝ ወላሂ እናውቃለን ሹፉ እዚህ ጋር ኮምፔር እንድታደርጉ ነው። ያችኛ የቱሪ ስለ ሙዚቃ የተናገረችውን ሰምታችኋል። ይችኛ የቱኒ ቃሚስቷ ደግሞ የተናገረችውን የያዘችውን ሀሳብ እየደግፋ የመጣችውን ሀሳብ እየሰማችሁት ነው። ሁለቱ ሀሳብ በጣም የተለያየ የተራራቀ የማይገናኝ ነገር ነው። በዚህ ዙሪያ ኡስታዝ ካሚል ጦሃ የሚለው ነገር አለ፤ እሱን እንከታተል። የአባት ቀን፣ የእናት ቀን፣ የውላጅ ቀን ተብሎ እናት አባት በዓመት አንድ ቀን ብቻ እንዳላቸው ይመስል ያን ቀን ይኸው ሰልፊ ፎቶ ለቆ ይለቃል፣ ከእናት ከአባቱ ጋር እየተነሳ። በአላህ እናት አባት አንድ ቀን ያላቸው ወላሂ፣ እናት እኮ ሁሌም ሐቋ ነው። ቀነ ልዩት ኮ ሐቋ እኮ ነው። ከአላህ ሀቅ ቀጥሎ አላህ ከባድ ሀቅ ያደረገው የእናትና የአባት ነው። ዛሬ ግን ሞዴል አድርገን ይዘን የፈረንጆችን በዓመት አንድ ቀን የእናት ቀን የአባት ቀን ብሎ ፈበረኩልን፣ አመጡልን። ዛሬ የሀገሬ ሰውም ኤን እያደረገ ነው? ሱና አድርጎ ተከትሎ እየተከተለ ነው። ቂብላ አጠፋብን። በዚህ ዙሪያ ኡስታዙ የተናገረው አጠር መጠን አድርጎ ለመግለጽ ሞክሯል። እጅግ በጣም ወሳኝ መልእክት ነው የተናገረው። ነገረ ስራችን እንደው ከእስልምና የራቀ የሆነ በጣም አስቸግሯል። ሁላችንን ዱዓ ማድረግ ይጠበቅብናል። ቀጣይ አንድ የምነሳው አንድ አማኝ ይሰራዋል ተብሎ የማይጠበቅ እጅግ በጣም አስነዋሪ አጸያፊ ነገር ነው። ማህበራዊ ሚዲያው ላይ በላይቭ ቀርቦ ሲዟዟር የነበረ ንግግር ነው እና ልጅቷ በዚህ ዙሪያ የተናገረችው ሀሳብ አለ። እንግዲህ ሌሎች እምነቶች ይሄንን ነገር ምን ያክል አጸያፊ ነገር እየሰሩ እንደሆነ አስተማሪ ነገር ነው። እስልምና ደግሞ ከዚህ አይነት ነገር እጅግ ሰላም፣ ሁሉ ነገር ጽድት፣ ጥርት ያለ እምነት መሆኑን በግልጽ የምናሳይበት ነው። ተከታተሉት። ተገትሬ እመጣለሁ። ከዛ ስማለ ቄሱ ደግሞ ለምን ከኔ እኔ ንሽ ብለሽኝ ከኔ ጋራ ህይወትሽን አትቀይሪም? ላይ ጸበሉ ይሻለኛል። ጸበል ጠመቅ እርቃኔ ራቁቴ ፓንት መልበስ የለብሽም። የሰውን ነውር ያየ የተረገመ ይሁንላ መጽሐፍ ቅዱስ በራሱ የሰው ነውር የሚያይ የተረገመ ይሁንላ ራሱ ኢየሱስ ክርስቶስ ነው የሚለው። ይሄን ራቁትን ያለ ፓንት ነው ቄሱ ያስጠምቅ። እሺ፣ ይሄ ምንድነው የምትለው? እሺ ራቁቴን ሄጂ ፓንት ሳላረግ ምን ሳላረግ እምጠመቀ እምጠመቀው በመስቀሉ ሼቱ ጋር ነው የሚመጣው፣ ጡቴ ጋር እሺ። ይሄ ምንድነው? ጡቴን ቂጤን ምናምን የሚደባብሰው ፈውሱ ፈውሱኝ ፈውሱኝ፣ አባ ፈውሱኝ፣ አባ ፈውሱኝ ቂጤ እ ጡቴ ይሄ በጣም ነውር አይደለም? የሴትን ልጅ ነውር ራ የሚያይበው እውነት ነው ምራቸው የተረገመ ይሁን ነው የሚለው። ይሄ ምን አይነት አስተምሮት ነው? በእውነት ውስጡ ገብታችሁ

ራቁቴን ተጠምቄ ወጣለሁ፣ በርጌታ ይዳብሰኛል፣ ሲፈልግ እንደፈለገ ፈውስ ነው ይለኛል። ሄጂ ደግሞ ጎንበስ ቀና ብላ ስትሰማቸው ጡትህን ያሻሉ ቆም ቆም ያለጡት ካዩ በቀበ ውስጥ አናግሪኝ፣ በኋላ ያናግሪኝ ንዕመኑ ሲሄድ ነው ያናግሪኝ፣ የአንቺ ሴጣን አደገኛው ነው ይሉኛል። እሺ አባብዬ። ሄጂም ደግሞ መቃብር ቤት ውስጥ ነው የሚኖሩት፣ መቃብር ቤት ውስጥ ገብቶ ሰው እናግራቸው ምንድን ነው ተኝ፣ እዚህ ጋ እንደዚህ ላድርግሽ፣ እንደዚህ ላርግሽ በጣም ግራ እኮ ነው የሚያዋጭ መዘምራን ገባው መዘምራን እየተማርኩ የእግዚአብሔር ቃል ነው ብዬ ስማል